ሰላም ሰላም፣ እንዴት ናችሁ ቤተሰብ ሁሉ? አማን ሁሉ ሰላም። ዛሬ እስኪ እኔ አውሮፓ ሀገራት ላስጎበኛችሁ ጎራ ብያለሁ ማለት ነው። ተሳፍሬሉ ማለት ትችላላችሁ። በሚገርም ሁኔታ ነው ቪዲዮውን ማሳያችሁ እና እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ እንድታበረታቱኝ እንደተለመደው ድጋፋችሁ አይልኝ ላለው ደጋግ ኢትዮጵያውያን። ዛሬ እንግዲህ ወደ አውሮፓ ሀገር ጎራ ብያለሁኝ በካሜራም ቢሆን እና እንዴት ነው ይሄን በረዶ ክምችት ወደዳችሁት ወይ? እንዴት እያያችሁት ነው? የእኛን ሀገር እና የእነሱን ሀገር ልዩነት ስናይ ስንቶቻችን ነን ኢትዮጵያ ውስጥ ያሉ ሀገር መርጠን እንዴ አዲስ አበባ አይመቸኝም እንዴ ደሴ አይመቸኝም እንዴ እምንል ስንቶቻችን ነን? እኔ ለምሳሌ ማንም ሰው ጋር ሳልሄድ እኔ ጋር ያለው ነገር ልንገራችሁ። እኔ ሞቃታማ ሀገር ስለሆነ ተወልጄ ያደኩት ደሴና አዲስ አበባ በጣም ይከብደኛል። እንዲሁም ደግሞ በደሴ ወደ ላይ የሆነ ደላንታ የሚባል ሀገር አለ። በጣም ብርዳማ ሀገር ነው እና ደብረ ማርቆስ ነው ደብረ ብርሃን፣ እነዚ አካባቢዎችም በጣም ብርድ ናቸው ከሚባለው በላይና ግን ደግሞ በዚህ ልክ ሀገራችን በረዶኔ አይቻላም በረዶን ማገውን በነገራችን ላይ ክረምት ዝናብ ሲዘንብ ኃይለኛ ዝናብ ከዘነበ በረዶ ከጣለ የእግዚአብሔር ቁጣ ነው ይላሉ ትላልቆች ሰዎች ማለት ነው። እንግዲህ እኛ ሀገር ዝናብ ሲዘንብ በረዶ ከጣለ የእግዚአብሔር ቁጣ ነው ከተባለ ይህና ሀገርስ ምን ሊሆን ይችላል? ምን ማለት አለብን? ምንድን ነው የሚባለው? እና አንዳንዴ ከባህል ይዘን የመጣ ነው ነገር አለና እንደምታዩት አውሮፓ ሀገራት ደግሞ በግማሽ በጣም በረዶ የሚሆንበት ሀገር ነው ከዛም ባለፈ አሁን እቺ የምታዩት ፀሐይ የሰላሳ ወይም የአርባ ደቂቃ የምትቆይ ናት። በነገራችን ላይ ይች የምትቆየው ለአስራ አምስት ቀን ወይም ለአስር ቀን ነው፣ ከዛም በላይ አትቆይም፣ እቺ ፀሐይ ማለት ነው። እቺን ፀሐይም ያጣሉ። እሷም ሰላሳ ደቂቃ ወይም አርባ ደቂቃ ናት። እሷንም በሚገርም ሁኔታ ያጧታን፣ 24 ሰዓት ጨለማ ነው ማለት ነው። አውሮፓ ውስጥ ኒው ውስጥ ማለት ነው። ከዛ ያው እንደማንኛውም ሰው ማንኛውም ሰዓት ላይ እንደሚኖሩት ኑሯቸው ተመሳሳይ ኑሯቸው የእለት ተእለት ኑሯቸውን ይገፋሉ። ሃያ አራት ሰዓት ጨለማ ነው ብለው ከስራ አይቀሩም። ያ ማለት ለስምንት ወር ወይም ለሰባት ወር ነው የሚቆየው ማለት ነው። 24 ሰዓት ጨለማ፣ ሌትም ቀንም ጨለማ ነው። የሚንቀሳቀሱት ምንድን ነው በሰዓት ነው። ነጋ እንነሳ መሸ እንተኛ አይባልም ማለት ነው። እዚህ ሀገር ላይ በአሁኑ ሰዓት ስትኖሩ ይቺ የሰላሳ ደቂቃ ፀሐይ ደግሞ ያ ጧታን አሁን ከአንድ ሳምንት በኋላ ማለት ነው። እና እንዴት ነው የእግዚአብሔርን ታምር እንዴት እያያችሁት ነው? ስንቶቻችንን ስለ አውሮፓ የምናውቀው ስንቶቻችንን አውሮፓ ህደን እንዴት ነው? በዶላር ነው እኮ የሚሰራው እንዲህ ዲያስፖራው እኮ ብር አለው። ከአረብ ሀገር የተሻለ አውሮፓ ሀገር እኮ ሰላም አለ፣ ኑሮ አለ፣ ነጻነት አለ የምንለው ነገርስ እንዴት እያያችሁት ነው? እንዴት እያሰባችሁት ነው? በነገራችን ላይ እኔ አረብ ሀገር በቃ ማለት እንደ ሀገሬ ነው የማየው። አንደኛ የአየሩ ጸባይ በቃ ተመሳሳይ ነው፣ ያን ያክል ልዩነት የለውም። እርግጥ ሙቀት ነው፣ ብርድም ሲሆን በጣም ብርዱ ኃይለኛ ነው። ግን ደግሞ ብርድ ስላችሁ እንደዚህ በበረዶ መልክ አደለም። እዚህ ዓረብ አገር ላይ ብርድ ቢኖርም እስከዚህ ድረስ አደለም እና በነገራችሁ ላይ እነሱ ራሱ በአውሮፓውያኖቹ ይወዱታል ይሄን በረዶ አመትና። በረዶ የሚሆንበትን ወራት በጉጉት ነው የሚጠብቁትኝ። ምክንያቱም ደግሞ ስለለመዱት ወጣ ብሎ መዝናናት ይፈልጋሉ፣ ልጆቻቸው ማዝናናት ይፈልጋሉ፣ ምናምን የፀሐይ ብርድና የፀሐይና፣ እንደምታውቁት እዚህ አረብ ሀገር ላይ የምናውቀው ብርድ ሲመጣ እና ብርድ ሲሄድ፣ ሁለት አይነት ልብስ አለ። ሁለት በየቤቱ ታውቃላችሁ። ይሄ ምንድነው ስሙ? ሁሉም ቁምሳጥን አለው። የብርድ ልብስ ና የፀሐይ ልብስ ማለት ነው። እዚህ ሀገርም በዚህ መልክ ነው የሚኖሩት። በተለይ ከምንም በላይ የብርድ ልብስ ወሳኝ ነው ብዬ አምናለው ምክንያቱም ሰባት ወር ስምንት ወር በሀያ አራት ሰዓት በረዶና ጨለማ ውስጥ ከኖሩ ከአስራ ሁለት ወር እንግዲህ አስቡት ስምንት ወር እንኳን በጨለማ ውስጥ ናቸው ብንል አራት ወር ነው የፀሐይ ብርሃን ሊያገኙ የሚችሉት ማለት ነው እና የእግዚአብሔር ታምር ደግሞ አለማድነቅ አይቻልም። እኛም ራሳችንን እንድናይበት እንድንማርበት ሲቀጥል ደግሞ አረብ ሀገር ላይ ሆነን አውሮፓ ሀገር የምንመኝ ስንቶቻችን ነን? እዛ ተሄዱ እዚህ ፍግት ብለን እንደምንሰራ አውሮፓ ሀገር ፍግት ብለን ብንሰራ ገንዘብ እኮ በቀላሉ ይገኛል። እዛ እኮ መንግስት ተቆራጭ ያደረገን። እዛ እኮ የነፃነት ሀገር ነው። እዛ እኮ ሕክምና በነፃ አለን። ጋይስ፣ ዋጋ የማይከፈልበት ሕይወት የለም። በነገራችን ላይ እዚህ ጋር መናገር የምፈልገው ሳይደከም የሚኖርበት ህይወት የለም። ሳይሰራ የሚኖርበት ህይወት የለም። ተመልከቱት፣ እንግዲህ በረዶ እየዛቀ ነው የሚሰራው። አስቡት፣ ከዚህ ሀገር እኔ ይበህድ እኔ ምግብ የምበላው ምግብ እንኳን ራሱ አባስዬ ዬ የምበላ ምችል አይመስለኝም። አይደለም ሰው ቤት ተቀጥሬ ገንዘብ መስራትና ለራሴ ለሆዴ መሆን አይመስለኝም። ለምን እኔ ከየት አቀዋለሁ? እና ይህን ነገር ላለመደው ሰው በጣም ከባድ እኮ ነው። እስኪ ተመልከቱት፣ ይሄ ድንጋይ ተራራ የሚመስለው እኮ በረዶ ነው። ቤቱ ሁላ ስታዩት እኮ በረዶ ነው። በቃ ጠዋት ሲነሱ ማታ እንደዚህ ጠርገው ይተኛሉ። ጠዋት ሲነሱ ልበላችሁ፣ ጠዋት የሚባል ነገር የለም ለእነሱ። ጠዋት ማታ ነው፣ ማታም ጠዋት ነው። ጨለማ ስለሆነ ሀያ አራት ሰዓት ማለት ነው። ይሄ መብራት ነው በነገራችን ላይ የምታዩት። እርግጥ በአሁኑ ሰዓት የሰላሳ አርባ ደቂቃ ፀሐይ አለ ብያቸዋለሁ። ቢሆንም ግን ጠዋት ሲነሱ ይሄ በረዶ ነው። በቃ በየ ሶስት ሰዓት በየአራት ሰዓት ይመስለኛም በስድስት ሰዓት በሰባት ሰዓት ልዩነት በሎደር ይጠረግላቸዋል ማለት ነው። ያው መኪና እንዲንቀሳቀስ ሰውም በተቻለ መጠን እኔ ግን እየገረመኛለሁ ሰው በእግር መሄድ ይችላል ወይ ነው፣ ምክንያቱም በረዶ ይጥላል። እስኪ ተመልከቱ። ዛፎች ራሱ እኮ እጅ ስራ ነው የሚመስሉት፣ የሆነ እጅ እንትን የዳንቴል ስራ ምናምን የለም፣ ልክ እንደዛ ነገር ነው የሚመስለው። ቤቱ እዩት። በዚህ መልክ የሆነ አፈር አገራችን ላይ ትልቅ የመኪና መንገድ አዲስ የሚደረደር ነው የሚመስለው ግን እኔ አሁን እያሳሰበኝ ያለው እና እንዴት ነው ይሄ ነገር የሚጠፋው የሚለው፣ በኋላ ሙቀት ሲሆን የአራት ወር አምስት ወር ፀሐይ ሲመጣ እንዴት ነው አሁን ይሄ ነገር እንትን ሲል በረዶ ሲለቅ፣ እኔ አገሪቱ በውሃ የምትዋጥ ነው ይመስለኝ። ግን ደግሞ እግዚአብሔር ታምረኛ ነው፣ ራሱ እንዳመጣው ራሱ ስለሆነ የሚመልሰው። ለእነሱ ምንም አይገርማቸውም። ምንም ምንም ምንም ነው ለእነሱ። እንዳውም እንደነገርኳችሁ በጉግት የሚጠብቁት አመት ነው ማለት ነው። ይሄ የበረዶ ወራት በጣም የሚፈልጉት ወራት ነው። እና ቤተሰብ እንዴት አያችሁት? ወዳቸን ነው የህፃኑ ልጅ እንግዲህ ደስተኛ ነው። በነገራችን ላይ እንደምታዩት ያው እኔ ልጅ እዚህ ብትሄድ እንደዚህ የምትጫወት ይመስላችኋል? አረ ሲጀምር ከቤት ማወጣልኝ። አስቡት፣ እንግዲህ ያው የተለመደ ነገር ስለሆነ እነሱ ስለለመዱትኝ ምንም ነው በቃ ምንም ነው ለነሱ ማለት ነው። እዩት፣ በቃ ሰማይና መሬቱ አይለይም። በነገራችን ላይ ሰማዩም ነጭ ነው፣ መሬቱም ነጭ ነው። ዛፉ፣ ዛፉ የምታዩት ደግሞ የእጅ ስራ ነው የሚመስለው። እንደነገርኳችሁ የዳንቴል ምናምን የሆነ ምንድን ነው ስሙ ታውቃላችሁ? የቤት ማስዋቢያ ምናምን የሚሰራ ነገር ነው የሚመስለው እና ዛፉ። እና እንዴት አያችሁትኝ? አውሮፓ ሀገር እንዴት ነው? እናንተስ፣ በምን መልኩ ነው በቃ አውሮፓን እንዲነች? አንዳንዴ እኮ አይምሯችን ላይ የምንስለው ነገር አለና እናንተ እንዴት ነው አውሮፓን የምታስቡት? እውነት ሳይሰራ የሚበላበት ሀገር ነው ወይ? ነፃነት ያለ ምክንያት የተሰጠበት ሀገር ነው ወይ? እናውቃለን፣ በኢኮኖሚ ከማንኛውም ሀገር የተሻለች ነች አውሮፓ። ነገር ግን እኔ እስከማውቀው ደግሞ የትም ሀገር ቢሆን ዓለምን የሚገዛ ገንዘብ ቢኖርና ማንም ሰው ቁጭ ብሎ በነፃነት መብላት አይችልም። ሁሉም ሰርቶ ነው። ይህ የምታዩት በረዶ በወዛደር ነው የሚጠረገው፣ ወይም በእኛ በአፍሪካውያኖች ነው የሚጠረገው። ምክንያቱም ያው ገንዘብ ይኖራችሁ ገንዘብ አዛዥ ነው፣ ገንዘብ አንቀሳቃሽ ነው ሁሉንም ይሰራል። ግን አፈር ይበላ ነው። እውነት ለመናገር በመጀመሪያው ወራት እንዴት ነው ይሄ አዲስ የሚሄድ ሰው የሚለምደው ይህንን ኑሮ እና ቤተሰብ? ትንሽ ለእኔ አወሳሳቢ ነው። ለማናቸውም በሌላ በአዲስ ቪዲዮ እመጣለሁኝ። እያበረታታችሁኝ እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሁን አሪፍ ላይ ነን። ቻናላችን በደንብ እየተንቀሳቀሰ ነው። እንግዲህ እስካሁን ባለው እግዚአብሔር የተመሰገነ ይሁን። እኔም ልመናዬን አላቆምም። የላይክ እና የሸር ሰብስክራይብ፣ ኢንተርናሽናል ለማይነኝ በሚደረስ እየመጣው ነው ማለት ነው። እና እንድታበረታቱኝ ፈልጋለሁ፣ እንድታጠነክሩ ፈልጋለሁ። እንደተለመደው ድጋፋችሁ እንዳይለየኝ ውድ ቤተሰቦቼ። እንግዲህ አውሮፓን ከብዙ በጥቂቱ አሳይቻችኋለሁ። በሌላ ደግሞ በሰፊ ቪዲዮ እመጣለሁኝ እንማማራለን ማለት ነው። ያው ይሄ ምንም ያስተምር ነገር ነው ልትሉም ትችላላችሁ። ለኔ ግን ከምንም በላይ የሚያስገርም እና የሚያስተምር ነው ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? እኛ ሀገር ላይ ደሴና አዲስ አበባ ስንገባ በረደን እያልነ ነው፣ እኔ ለራሴ ስለምል ከዛም የባሰ ሀገር እንዳለ ያየሁበት ቪዲዮ ነውና ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ለማናቸውም ቸርን ሰንብት። በአዲስ ቪዲዮ እመጣለሁ፣ በአዲስ ነገር እመጣለሁ ብዬ ተስፋ አለኝ። እንግዲህ ከአውሮፓ ወጣ ባለ ደግሞ እንዘልቃለን። አብሽር ቤተሰብ መልካም ጊዜ ይሁንላችሁ እያልኩኝ ከወደዚህ ውሰነባበታለሁ ማለት ነው። ቻው ቻው።